መንግስት ለሰው ተኮር አጀንዳዎች ልዩ ትኩረት በመስጠት ለአካታች ልማት እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የመንግስት የባህር በር ጥያቄ ተግቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለን ሲሉ የሃይማኖት አባቶችና አባገዳ ገለጹ። የአየር ንብረት ጥበቃን መሰረት ላደረገ ግብርና ቅድሚያ በመስጠት የምግብ ዋስትናን ለማረጋገጥ እየተሰራ መሆኑ ተገለጸ። በተመሳሳይ መረጃ በድሬዷ አስተዳደር በኩታ ገጠም ከለማው የመኸር እርሻ የማሽላና የበቆሎ ሰብሎች የተሻለ ምርት እንደሚጠበቅ ተገልጿል። ከውጪ በኦቫል ኦፊስ ከጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሳዑዲ አረቢያ ኤፍ 35 የጦር ጀት እንደሚሸጡ ተናግረዋል። ሰላም ጤና ስጥልን። እንደምንውላችኋል የሐሳብ ወዳጆች፣ ይህ ሐሳብ ሚዲያ ነው። ከዚህን ሰዓት ጀምሮ እንግዲህ ለተወሰኑ ደቂቃዎች በዛሬው ዕለት ከሀገር ውስጥ እንዲሁም ከዓለም አቀፍ የተሰሙ አባይት ጉዳዮችን መራርጠን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴድሮስ ብርሃኑ ነኝ። መልካም ጊዜ ይሆንልን። ቀዳሚ የምናደርገው የአገር ውስጥ መረጃዎችን ነው። መንግስት ለሰው ተኩር አጀንዳዎች ልዩ ትኩረት በመስጠት ለአካታች ልማት እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በደሴ ከተማ ጉብኝት ያደረጉት ምክትል ጠቅላይ ሚኒስትሩ የግብርናና የኢንዱስትሪ ምርት ግብይት ማዕከል እንዲሁም የእንጀራ መጋገሪያ አዳራሽ መመልከታቸውንና ስራዎቹም የህዝባችንን የየዕለት ችግሮች ለመፍታት ለምናደርገው ጥረት ማሳያዎች ናቸው ብለዋል። የግብይት ማዕከሉ ዋና ዓላማ አምራቾችና ሸማቾችን በማገናኘትና በመካከል ያለውን የተንዛዛ የግብይት ሰንስ ለት በማሳጠር ምርት በተመጣጣኝ ዋጋ በማቅረብ ገበያን ማረጋጋት መሆኑንም ተናግረዋል። ማዕከሉ የግብርና፣ የኢንዱስትሪ፣ የአትክልትና ፍራፍሬ ምርቶችንና የእንስሳት ተዋጽዎች ግብይት የሚካሄድባቸው መሆኑንም ለማወቅ ተችሏል። የደሴ ከተማ የቧንቧ ውሃ የእንጀራ መጋገሪያ አዳራሽ ግንባታ እንጀራ በመጋገር ዘላቂ የስራ ዕድል በመፍጠር በመፍጠርና ምርታማነትን በማስፋፋት የዜጎች ተጠቃሚነትን የማረጋገጥ ዓላማ ያለው መሆኑንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነት ተናግረዋል። የብልጽግና ጉዞአችን ሁሉንም ማህበረሰብ ተጠቃሚ በማድረግ ማህበራዊ ፍትሕን ያረጋግጠ ዘላቂ ልማትን ራዕይ በማድረግ የሚመራ ነውም ብለዋል። የመንግስት የባህር በር ጥያቄ ተገቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለን ሲሉ የሃይማኖት አባቶችና አባ ገዳዮች ገለጹ። ከኢዜአ ጋር ቆይታ ያደረጉት የየካ ክፍለ ከተማ የሃይማኖት ተቋማት ዋና ሰብሳቢ መልአከ ኃይል አባ ኃይለ ገብርኤል ከተማ የኢትዮጵያ የባህር በር ማጣት የቅርብ ጊዜ ትውስታ ነው ብለዋል። ኢትዮጵያ የባህር በሯን ያጣችው እድገቷን እንደ ስጋት በሚመለከቱ ታሪካዊ ጠላቶቿ ሴራና በወቅቱ በነበሩ መሪዎች ችልተኝነት መሆኑን አንስቷል። ኢትዮጵያ የባህር በር ባለቤት እንደነበረች ታሪካዊ ማስረጃዎችን በመጥቀስ የባህር በርን መመለስ የፍትህ ጉዳይ መሆኑንም አመልክተዋል። ኢትዮጵያ በሴራ ያጣችው የባህር በር በእውነት ይመለሳል፣ የእውነት ጊዜው ደግሞ አሁን ነው ብሏል። የመንግስት የባህር በር ጥያቄ ተገቢነት ያለው በመሆኑ ያለምንም ልዩነት ለተግባራዊነቱ አብረን እንሰራለን ነው ያሉት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ በበኩላቸው በአሻጥር የሄደውን የባህር በራችንን በሰላም እናስመልሳለን ብለዋል። መንግስት የባህር በራችንን ለማስመለስ እያደረገ ያለው ጥረት የሚደነቅ መሆኑን ጠቁመው የአሁኑ ትውልድ የባህር በርን የማስመለስ አደራ እንደተጣለበት በመረዳት ከመንግስት ጎን መቆም አለበት በማለት አስገንዝበዋል። እኛ የሃይማኖት አባቶች የባህር በርን በማስመለስ ሂደቱ ከመንግስት ጎን በመቆም የበኩላችንም ሚና እንወጣለን ነው ያሉት። ባለፉት ዓመታት በኢትዮጵያ በርካታ ኢኮኖሚያዊና ማህበራዊ ለውጦች መመዝገባቸውን ያነሱት ደግሞ አባገዳ ወለአብ ገብረአብ ናቸው። እነዚህ ለውጦች የተመዘገቡት መንግስትና ህዝብ በጋራ መስራት በመቻላቸው መሆኑን ጠቁሞ የባህር በር ለማስመለስ በሚደረገው እንቅስቃሴም እንደ ህዝብ ከመንግስት ጎን እንቆማለን ብለዋል። በዘጠኝ ክልሎች የሚተገበረውና ስድስት ነጥብ አምስት ሚሊዮን አርሶ አደሮችን ተጠቃሚ የሚያደርገው ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደረገ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና በግብርና ሚኒስቴር ለቀጣይ አምስት ዓመታት የሚተገበረው የግብርና ኮሜርሻላይዜሽን የተሰኘው መርሃ ግብር ሶስት መቶ ሺህ የሀገር ውስጥ ተፈናቃዮችንና ስደተኞችንም ተደራሽ እንደሚያደርግ ተመላክቷል። በመርሃ ግብሩ የግብርና ትራንስፎርሜሽን ለአየር ንብረት ለውጥ የማይበግር አካታችን ና የእሴት ሰንሰለቶችን ማጠናከር ትኩረት እንደሚሰጠው የግብርና ሚኒስትሩ አዲሱ አረጋ ተናግሯል በሚሊዮን የሚቆጠሩ አነስተኛ አርሶ አደሮችን በማሳተፍ ሴቶችንና ወጣቶችን በማብቃት ዘላቂ የእሴት ሰንሰለቶችን በማስፋፋት የግብርናውን አቅም ለምግብ ዋስትናና ኢኮኖሚያዊ ለውጥ ለማምጣት እንደሚረዳም ጠቅሰዋል የአየር ንብረት ጥበቃን መሰረት ላደረገ ግብርና ቅድሚያ በመስጠት የምግብ ዋስትናን ለማረጋገጥ እየተሰራ ነው ያሉት ሚኒስትሩ ፕሮግራሙ ግብርናን የሚያዘምን የአርሶ አደሩን ሕይወት የሚያሻሽል፣ የተቀናጀ የግብርና ተግባራት የሚከናወኑበት መሆኑንም አንስተዋል። ለፕሮግራሙ ውጤታማነት አጋር ድርጅቶችና የተለያዩ ተቋማት ድጋፋቸውን እንዲያጠናክሩም ጠይቀዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት መርሃ ግብሩን አስመልክቶ እንዳስታወቀው ከፈረንጆቹ 2019 ጀምሮ በተተገበረው መርሃ ግብር የመጀመ የመጀመሪያው ምዕራፍ አበረታች ውጤት ተገኝቷል ብሏል። በሁለተኛው ምዕራፍ ደግሞ ለአየር ንብረት ለውጥ የማይበግር አካታች የእሴት ሰንሰለቶችንና የገጠር ትራንስፎርሜሽንን ማሳደግ ትልቅ ትኩረት እንደሚሰጠው ጠቁሟል። የመጀመሪያው ምዕራፍ በትግራይ፣ አማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ምዕራብ ኢትዮጵያ ሕዝቦች፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ተተግብሮ ገበያ ተኩር ኩታ ገጠም እርሻን ለማስፋፋት ትልቅ አስተዋጽኦ ማድረጉ ተገልጿል። የምዕራፍ ሁለት መርሃ ግብሮ ደግሞ የቤኒሻንጉል ጉምዝ እና ሶማ ክልሎችን በማካተት በዘጠኝ ክልሎች ስድስት ነጥብ አምስት ሚሊዮን አርሶ አደሮችን ተጠቃሚ ለማድረግ እንደሚተገብር ተመላክቷል። በዚህም ለአየር ንብረት ለውጥ ተጽዕኖ የማይበገር የስብልና የእንስሳት እርባታ ንግድ፣ ዲጂታል ግብርና፣ የግሉ ዘርፍ ተሳትፎ፣ የአቅም ግንባታ፣ የስርዓተ ምግብና የሰብአዊ ልማት ትስስርን ጨምሮ ዘጠኝ ስትራቴጂካዊ ጉዳዮች ላይ በማተኮር ይተገብራል ተብሏል። መርሃ ግብሩ የገጠር ማህበረሰቦች ዘላቂ የኢኮኖሚ እድሎችን በመፍጠር የግብርና ምርታማ ማንነትን ለማሳደግ ያለመ ስለመሆኑም ተነግሯል። በተለይም ገበያ ተኮር የሆኑ ሰብሎችን በኩታ ገጠም በማምረት የኢትዮጵያን ምጣኔ ሀብት ለማሳደግ በሁለተኛው ምዕራፍ የግብርና ኮሜርሻላይዜሽን መርሃ ግብር በስፋት እንደሚሰራ ተመላክቷል። በዚህም የአርሶ አደሮችን ኑሮ ማሻሻል፣ የግብርና ዋስትናን፣ ተመጣጣኝ ዋጋን ማስፈን፣ ከውጭ የሚገቡ ምርቶችን መተካት፣ የወጪ ንግድንና የግብርና ምርቶችን ማቀነባበሪያ ማሳደግ፣ እንዲሁም የስራ እድል መፍጠር በትኩረት ይሰራባቸዋልም ተብሏል። በመርሃ ግብሩ ማስጀመሪያ ላይ የግብርና ሚኒስትሩ አቶ አዲሱ አረጋን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች አምባሳደሮችና ባለድርሻ አካላት የተገኙ ሲሆን፣ በምዕራፍ አንድ የነበሩ አፈጻጽሞችን የሚያሳይ አውደ ርዕይም ለእይታ ቀርቧል። በተመሳሳይ መረጃ በድሬዳዋ አስተዳደር በኩታ ገጠም ከለማው የመኸር እርሻ የማሽላና የበቆሎ ሰብሎች የተሻለ ምርት እንደሚጠበቅ ተገልጿል። በአስተዳደሩ በመኸር ከለማው የማሽላና በቆሎ አዝመራ 350 ሺ ኩንታል ምርት ለማግኘት መታቀዱን የከተማ አስተዳደሩ አስታውቋል። በድሬዳዋ አስተዳደር በተለይም የገጠር ክላስተር ያሉ አርሶ አደሮች ምርትና ምርታማነትን በማሳደግ ከተረዥነት እንዲላቀቁ በአስተዳደሩ ዘርፈ ብዙ ተግባራት ሲከናወኑ ቆይተዋል። አካባቢው ቆላማና ዝናብ አ የሚቆጠር እንደመሆኑ አርሶ አደሮቹ ከዝናብ ውሃ በተጨማሪ ያሉትን የውሃ አማራጮች በመጠቀም ማሽላና በቆሎ ከመሳሰሉ ሰብሎች በተጨማሪ በሌማት ትሩፋት መርሃ ግብር አትክልትና ፍራፍሬ አልምተው ተጨማሪ ገቢ እንዲያገኙም እየተደረገ ነው። በዚሁ ጉዳይ ላይ ለኢዜአ አስተያየታቸውን የሰጡት አርሶ አደሮች ያሉትን የውሃ አማራጮች በመጠቀም በኩታ ገጠም ያለሙት የማሽላና በቆሎ ሰብሎች የተሻለ ምርት ለመሰብሰብ ዝግጅት ላይ መሆናቸውን ተናግረዋል። ክቡራትና ክቡራን የሀሳብ ወዳጆች አሁን ደግሞ ከውጭ ምንጭ ያገኘነውን አንድ መረጃ በስፋት እናገራችሁ። በኦቫል ኦፊስ ከጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሳውዲ አረቢያ ኤፍ 35 የጦር ጀት እንደሚሸጡ ተናግረዋል። አደም ያሲን ዝርዝር አለው። ከአምስት ወራት በፊት ወደ መካከለኛው ምስራቅ በማምራት ከሳውዲ አረቢያ ጋር የስድስት ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ያደረጉት ትራምፕ በዛሬ ሁለት የሳውዲውን አልጋ ወራሽ መሐመድ ቢን ሰልማንን ተቀብለው በዋይት ሀውስ እንደሚመክሩ ተገልጿል። ወደ ዋይት ሀውስ እንደሚያቅኑ የተነገረላቸው መሐመድ ቢን ሰልማን ከዶናልድ ትራምፕ ጋር ለሰላማዊ ዓላማ በሚውል የኒኩለር ኃይል ላይ ውይይት እንደሚያደርጉ ሮይተርስ ዘግቧል። ከሰባት ዓመት በፊት ወደ ዋይት ሀውስ አቅንተው የነበሩት ጋዜጠኛ ጀማል ካሾጌን በቱርክ እንዳስገደሉ በበርካታ የውጭ መገናኛ ብዙሃኖች ሲናገርላቸው የቆዩት በቅጽል ስማቸው ኤምቢኤስ እየተባሉ የሚጠሩት መሐመድ ቢን ሰልማን የአሜሪካን ኤፍ35 የጦር ጀት ተቀብለው ለመምጣት ጉዞ ጀምረዋል ከጀማል ካሾጌ ግድያ በኋላ በዋይት ሀውስ እግራቸው ረግጦ የማያውቁት መሐመድ ቢን ሰልማን ከጦር ጀቱ ባለፈ ሳውዲ አረቢያ ሰላማዊ የኒውክሌር ኃይል ማመንጫ ጣቢያ እንዲኖራት ከትራምፕ ጋር ለመወያየት ቀጠሮ ይዘዋል። ከአንድ ወር በፊት የፓኪስታኑን ጠቅላይ ሚኒስትር ሼባዝ ሸሪፍን ተቀብለው ውይይት አድርገው የነበሩት፣ በአረብ ሀገራት ላይ ስጋት እየፈጠረ የመጣውን የእስራኤልን ጥቃት ቀድሞ መከላከል የፈለጉት መሐመድ ቢን ሰልማን ሀገራቸው ሳውዲ አረቢያ ከፓኪስታን ጋር የጋራ ወታደራዊ ስምምነት እንድታደርግ ማድረጋቸውም አይዘነጋም። የቢንያሚን ኔታንያው ሀገር እስራኤል ስጋት የፈጠረችባቸው ቢን ሰልማን በሻንጣቸው ዶላሮችን ጭነው በዛሬው ዕለት ወደ ዋይት ሀውስ እንደሚያቀኑ እየተነገረ ይገኛል። የሀገራቸውን ጥቅም ማስጠበቅ የሚፈልጉት ሳውዲ አረቢያንም፣ እስራኤልንም፣ ኳታርንም፣ ዩናይትድ አረብ ኤምሬትንም መያዝ የሚፈልጉት ትራምፕ በጋዛ በሶሪያ በሊባኖስና በኳታር ላይ ጥቃት ሲፈጽም የነበረውን ኤፍ 35 የጦር ጀት ለቢን ሰልማን ሀገር ሳውዲ አረቢያ ለመሸጥ ወስነዋል። በኢራን የኒኩሌር ማብለያ ጣቢያ ላይ ኤፍ 35 የጦር ጀታቸው የፈጸመውን ገድል በመናገር ያሞካሹት ትራምፕ ለበርካታ ዓመታት ነዳጅ ስትሸጥላቸው ለነበረችው ሳውዲ አረቢያ የጦር ጀቱ እንደሚሸጡ አስታውቀዋል። 5ከዛሬ ሁለት ከትራምፕ ገውይት የሚያደርጉት መሐመድ ቢንሰልማን በርካታ ሚሊዮን ዶላር የሚያወጡ 48 የጦር ጀቶችን ከአሜሪካ የመግዛት ፍላጎት እንዳላቸው ዩሮኒውስ ዘግቧል። እንደ ዩሮኒውስ ዘገባ በመካከለኛው ምስራቅ ጡንቻቸውን በጦር መሣሪያ እያፈረጠሙ የሚገኙት ኢራንና እስራኤል ቢንሰልማንን ስጋት ውስጥ በመክተታቸው ምክንያት አልጋ ወራሹ የሀገራቸውን ደህንነት ለማጠናከር እንደፈ እንደፈለጉ ተገልጿል። ይህ የዶናልድ ትራምፕ ውሳኔ ለእስራኤል መጥፎ ዜና ይዞ ሲመጣ የአሜሪካ ተፎካካሪ ለሆነችው ቻይና መልካም ዜና ይዞ መጥቷል። ቴክኖሎጂዎቿ በቻይና እጅ እንዳይገቡ ጥንቃቄ የምታደርገው ዩናይትድ ስቴትስ ኤፍ 35 የጦር ጀቶቿን ለሳውዲ አረቢያ የምትሸጥ ከሆነ ይህ የጦር ጀት በቤጂንግ እጅ እንደሚገባ አልጀዚራ ዘግቧል። የትራምፕ ውሳኔ ተከትሎ ተቃውሟቸውን ያሰሙት አንዳንድ የእስራኤል ባለስልጣናት ኤፍ 35 የጦር ጀት ለሳውዲ አረቢያ እንዳይሸጥ ጥያቄ እያቀረቡ ይገኛል። ዶናልድ ትራምፕ ይህንን የጦር ጀት ለሳውዲ አረቢያ የሚሸጡ ከሆነ በመካከለኛው ምስራቅ በጦር መሳሪያ አቅሟን የገነባቸው እስራኤል በቀጠናው ላይ ያላትን የረጀም ጊዜ ወታደራዊ የበላይነት ሊሸረሽረው እንደሚችልም ተገልጿል። የእስራኤል ተቃዋሚ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ የነበሩት የአየር ጎላን የትራምፕ ውሳኔ እስራኤል ለአስርተ ዓመታት የነበራትን ጥቅም ሊያሳጣ እንደሚችል ተናግረዋል። እንደ የአየር ጎላን የትራምፕን ውሳኔ የተቃወሙት የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር እስራኤል በአካባቢው ላይ ያላትን የአየር የበላይነት ማስጠበቅ አለባት በማለት መናገራቸውን አልጀዚራ ዘግቧል። በሎኬድ ማርቲን የተሰራው ኢራንም ጋዛንም ሊባኖስንም ሶሪያንም ሲደበድብ የነበረው ኤፍ 35 ጦር ጀት አሜሪካንን እስራኤልንና ሳውዲ አረቢያን በበርካታ የውጭ መገናኛ ብዙሃኖች ትልቅ መነጋገሪያ እንዲሆኑ አድርጓቸዋል። ከትራምፕ ጋር በነጩ ቤተ መንግስት ውይይት ለማድረግ ወደ ዋሽንግተን እንደሚያቀኑ የተነገረላቸው የሳውዲው አልጋወራሽ መሐመድ ቢን ሰልማን ከጉዟቸው አስቀድሞ ከኢራኑ ፕሬዚዳንት መስዑድ ፔዚሽኪያን የተላከ ደብዳቤ እንደተቀበሉም አልጀዚራ በዘገባው ላይ አስታውቋል። መሐመድ ቢን ሰልማንን በነጩ ቤተ መንግስት ተቀብለው ለማነጋገር ሰዓታት የቀሯቸው ሳውዲ አረቢያ ወደ አብርሃም ስምምነት እንድትገባ ለማድረግ ዝግጅት ያደረጉት ትራምፕ ኤፍ 35 የጦር ጀት ለሳውዲ አረቢያ እንዲሸጥ ካደረጉ ሀገሪቱ በአረብ ሀገራቶች ብቸኛ ኤፍ 35 የጦር ጀት ያላት ሀገር እንድትሆን እንደሚያደርጋት ይፋ ተደርጓል። በፈረንጆቹ አቆጣጠር በ2020 ዩናይትድ አረብ ኤሚሬት ከእስራኤል ጋር መደበኛ ግንኙነት ለመመስረት በመስማማቷ ምክንያት ትራምፕ ለሀገሪቱ ኤፍ35 የጦር ጀት እንዲሸጥ ውሳኔ ቢያስተላልፉም የባይደን አስተዳደር ይህ ስምምነት እንዲቆም ማድረጉም አይዘነጋም። ለዩናይትድ አረብ ኤሚሬት ኤፍ35 የጦር ጀት ለመሸጥ የአብርሃምን ስምነት ያቀረቡት ትራምፕ ለመሐመድ ቢን ሰልማን ይህንን ስምነት እንደሚያቀርቡ ከወዲሁ ቅድመ ግምቶች የተቀመጡ ይገኛል። የአሜሪካን የጦር መሳሪያ በግፍ ሲሸምቱ የነበሩት መሐመድ ቢን ሰልማን በዛሬው ዕለት ከዶናልድ ትራምፕ ጋር የሚያደርጉት ውይይት ከወዲሁ የበርካቶችን ቀልብ ስቧል። የተከብራችሁና የተወደዳችሁ የሐሳብ ወዳጆች ለዕለቱ ያዘጋጀንላችሁ መረጃዎች የሰማችኋቸው ነበሩ። አብራችሁን ስለነበራችሁ አመስግነናል። ጤና ያስጥልን።